ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 16 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋ ባሃ ሚኒሊክ እዝና አሳምነው እዝ አህዶች በጥምረት በተለያዩ ግንባሮች ድል ሲጎናጸፉ የአገዛዙ ኮሎኔል በርካታ ጦሩን ይዞ የገባበት ጠፍቷል። ዝርዝር ግንባር መረጃዎችን ይዘናል። አብይ ጓደኛዬ ነው ያሉት ጌታቸው ረዳ በትግራይ ተፈጽሟል ስለሚባለው የዘር ማጥፋት የሰጡት ምላሽ እያነጋገረ ነው። አቶ ጌታቸው ምን አሉ ትሰሙታላችሁ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 የአፋብሃ ሚኒሊክ እዝ እና አሳምነው እዝ አህዶች በጥምረት በተለያዩ ግንባሮች ድል ሲጎናጸፉ የአገዛዙ ኮረኔል በርካታ ጦሩን ይዞ የገባበት ጠፍቷል። ሚኒሊክ እዝ የልጅ ኢያሱ ኮር አህዶችና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አህዶች በጥምረት የብልጽግና ሰራዊት ላይ በተለያዩ ግንባሮች ድል ተጎናጽፈዋል። ትናንት ህዳር 15 2018 ዓ.ም ዓ በሶስት ግንባር ወደ ማጥቃት የገቡት የሚዬ ሚኒሊክና የአሳምነው ጽጌ ልጆች በአካድ ግንባር ብቻ የስርዓቱ ወታደር አብዛኛው ተከቦ ሲደመሰስ ከፊሎቹ ቁስለኛና ምርኮኛ ሆነዋል። በዚሁ ግንባር ከአስር በላይ ክላሽ እና በርካታ ተተኳሽ የተማረከ ሲሆን ምሽጉ በጀግኖቹ ተሰብሮ የአገዛዙ ኃይል ሲፈረጥጥ እየተከታተሉ እንደ ንብ እየነደፉት ነው። በሌላኛው በነጋሽ ግንባር ያለው ምሽግም በመኬት ሻለቃ የተደረማመሰ ሲሆን ጠላት ሮይሳውን እያዝረከረከ ፈርጥቷል። በሌላኛው በፉርሴ ግንባርም ስበር ሻለቃዎች የአብይን ጦር ሲመቱት የዋሉ ሲሆን ከደሴ ተጨማሪ ኃይል የጨመረ ቢሆንም ኬላ ቦታዎችን በመያዝ በደፈጣ እየመቱት መልሰውታል። በዚህ የተበሳጨውና በእግረኛ ሰራዊቱ ብሎም በሜካናይዝዱ ውጤት ማምጣት የተሳነው የብልጽግናው አገዛዝ አየር ኃይሉን በመጠቀም በድሮን ጥቃት የንጹሐኖችን ህይወት ቀጥፈዋል። በተጨማሪም ቤትና ንብረትም አውድመዋል። በሌላ በኩል የአፋ ባሃ ሚኒሊክ እዝ ማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙ ሰራዊት በመደምሰስ እና ከ35 በላይ በማቁሰል ታላቅ ድል ተጎናጽፏል። የብርሃኑ ጁላ 12ኛ ክፍለ ጦር ሁለት ሬጅመንት፣ የ65ኛ ክፍለ ጦር ሁለት ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረ አንድ ዙ 23ና አራት ድሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ለሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኝን ሶስተኛ ሻለቃንና የኮሮን ዘመቻ መምሪያ ኃላፊን አርበኛ ፋኖ ታዘበው ሻምበልንና ስልጠና መምሪያ ኃላፊውን አርበኛ ፋኖ አምሳለቃ መልካሙ ገበየውን አፍናለሁ በሚል ተንቀሳቅሷል። በዚህም ወደ 01 ቀበሌ ምርሃነ ክርስቶስ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ጣቢያና አሞራ ደብር ደፈጣ በመያዝ ህዳር 16 2018 ዓ.ም ከንጋቱ 12 ሰዓት እስከ አመሻሽ 12 ሰዓት ለሙሉ ቀን በተደረገ ትንቅንቅ ከ በላይ የጠላት ኃይል ሲደመሰስ ከ35 በላይ ቆስሏል። በዚህ አውደ ውጊያ አገዛዙ የማረጉ ተማረ ክፍለ ጦር ቃኝን ሶስተኛ ሻለቃንና ከላይ የተጠቀሱ የኮር አመራሮችን ለማፈናቅዶ የመጣ ቢሆንም የብልጽግና አገዛዝ ጦር ባላሰበው ና ባልጠበቀው ራሱ ታፍኖ ሲመታ ውሎ ተመልሷል። ኦህዴድ መሩ የብልጽግና ቡድን በህግ ማስከበር ስም አማራ ህዝብ ላይ እያካ። እየተካሄደ ያለውን ዘር ተኮር ጭፍጨፋ በመቃወም አምስት የአገዛዙ ወታደሮች ከነ ሙሉ ትጥቃቸው በአፋ ባሃ አጼ ቴዎድሮስ እዝ 21ኛ ኮር 64ተኛ ክፍለ ጦርን ስለመቀላቀላቸው ተገልጿል። በተመሳሳይ መንግስቱ በላቸው የተባለ የሽበልበረንታ ወረዳ የሚሊሻ አባል ከነ ሙሉ ትጥቁ 64ተኛ ክፍለ ጦርን መቀላቀሉ ተገልጿል። በሌላ በኩል የአፋ ባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር ጀኔራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰንዝሯል። ትናንት ህዳር 15-2018 ዓ ም ማታ በሁለት ሰዓት በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኙበት የአገዛዙ ዙፋን አስጠባቂ ሚሊሻ እና ኮማንዶ መከላከያ በየአረቄ ቤቱ በገቡበት መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ ደምስሰዋቸዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺነሽ ያስገደልሽን በማለት እንደረሸኗት የተረጋገጠ ሲሆን አረርቲ ሆስፒታል በርካታ ቁስለኛ እና ሙት እንደታየ የእዙ ከሰምኮር ነበልባል ክፍለ ጦር አሳውቋል። አንድ ኮሎኔል ዞና ሶስትን ጨምሮ ከስልሳ በላይ አድማ ብተና ና መከላከያ በመያዝ መጥፋቱ ተገልጿል። የከዱ ኃይሎች አስተማማኝ ሁኔታ ላይ ሲሆኑ ዝርዝር መረጃ እንደሚሰጥም ገልጿል። በአሁኑ ሰዓት የጠፋው ኃይል ጀኔራል ብርሃኑ በቀለን ጨምሮ ለመፈለግ ማርቆስ ያለው ኃይል ሙሉ በሙሉ በሚባል ደረጃ ከተማውን ለቆ አሰሳ እየወጣ መሆኑን አሳውቀዋል። በዚህም ደብረ ኤልያስ ያለው የጠላት ኃይል አስቸኳይ ስብሰባ ተቀምጧል። አብይ ጓደኛዬ ነው ያሉት ጌታቸው ረዳ በትግራይ ተፈጽሟል ስለሚባለው የዘር ማጥፋት የሰጡት ምላሽ እያነጋገረ ነው። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በሚል የብልጽግና ሹም የተደረጉት ጌታቸው ረዳ ከአልጀዚራ ጋር ባደረጉት ቆይታ ገጥሟቸው የማያውቅ ፈተና ገጥሟቸዋል። ከዚህ ቀደም በሲኤንኤን የሚሆን በቢቢሲ አሊያም ባልጀዚራ በሚያደርጓቸው ቃለመጠይቆች ያሻቸውን የሚናገሩት ጌታቸው ረዳ ጠንካራ ክርክር አድርገው የሚወጡት ጌታቸው ረዳ የትናንቱ የአልጀዚራ ቃለመጠይቅ ግን ተከራካሪውንና ሞጋቹን ጌታቸው ረዳን ገድሎ ሆዳደሩንና ሎሌውን ጌታቸው አሳይተዋል። ከሶስት ዓመት በፊት በነበረውና ለሁለት ዓመት በዘለቀው ጦርነት ተፈጽመዋል የተባለው ጄኖሳይድ ደግሞ ጌታቸው ረዳን አጣብቂኝ ውስጥ የከተተ ጉዳይ ነው። በጦርነቱ ወቅት አብይ አህመድ በትግራይ ሕዝብ ላይ ዓለም አይቶት የማያውቀውን የዘር ማጥፋት በትግራይ ህዝብ ላይ ፈጽመዋል፣ አብይን እስከ መጨረሻው እንፋረደዋለን፣ አብይ አረመኔ ነው ሲሉ የነበሩት ጌታቸው በትናንቱ ቃለመጠይቃቸው ቃላቸውንም ጄኖሳይዱንም ክደዋል። የአልጀዚራው ጋዜጠኛ መህዲ ሀሰን ጌታቸው ረዳ ከአራት ዓመታት በፊት በነጮቹ 2021 ያደረጉትን ንግግር በመንደርደሪያነት አንስቶ ያኔ ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለዋል፣ ዛሬም በዚያው አቋሞት ላይኖት ሲል ይጠይቃል። ያልጠበቁት ዱብዳ የወረደባቸው ጌታቸው ረዳ ለድርጊቶቹ ምንም አይነት ተቀጽላ ሳይሰጣቸው ድርጊቶቹ ተፈጽሟል በሚል ለማለፍ ቢሞክሩም ጋዜጠኛው ጣልቃ ገብቶ አብይ አህመድ ጄኖሳይድ ፈጽሟል ወይስ አልፈጸምም ይላቸዋል። አሁንም ጌታቸው እንደ ህግ ባለሙያነት ስነግርህ እከሌ ይህን ፈጽመዋል ይህን አልፈጽምም አልልህም። ነገር ግን በትግራይ ወንጀል ተፈጽመዋል በሚል ሊያመልጡ ሞክረዋል። ጋዜጠኛ መህዲ ያቋርጣቸውና እርሶ የህግ ባለሙያ ከነበሩ በሁለት ሺህ አንድ አብይ ጄኖሳይድ ፈጽመዋል ሲሉ የህግ ባለሙያ አልነበሩም እንዴ በሚል ሲሞግታቸው አዎ ያኔ የህግ ባለሙያ ነበርኩ፣ ግን ያንን ያልኩት በግጭት ሙቀት ውስጥ ሆኜ ነው ሲሉ አድበስብሰው ሊያልፉ ሞክረዋል። ጋዜጠኛው በድጋሜ ጠንከራ አድርጎ ቆይ በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል ብያምናለሁ፣ ስለዚህ የዘር ማጥፋቱ በአብይ አህመድ ነው አይደለም የተፈጸመው ሲል ይጠይቃቸዋል። ጌታቸውም ቀጥለው አሁን ላይ ለምናገራቸው ንግግሮች ኃላፊነት መውሰድ አለብኝ ሲሉ፣ ጋዜጠኛው ግን ያኔ ለሚናገሯቸው ነገሮች ኃላፊነት አይወስዱም ነበር ማለት ነው ሲል በመሃል ይገባል። የብልጽግና ሹሙ የዘር ማጥፋቱ ተፈጽሟል ሲሉ፣ አሁንም መህዲ በመሃል ገብተው ታዲያ የዘር ፍጅቱ ከተፈጸመና አብይ ካልፈጸሙት ራሱ ነው የተፈጸመው ሲል ይጠይቃቸዋል። ጌታቸው ረዳ በዘር ማጥፋቱ ብዙ ተዋናዮች ነበሩ በሚል ለመሞገት ሲጥሩም ታዲያ ጠቅላይ ሚኒስትሩ አንዱ ተዋናይ ነበሩ ማለት እንችላለን ሲሉ በድጋሚ አፋጥጧቸዋል። ሆኖም ጋዜጠኛ የትግራይን ጦርነት የመሩት አብይ ናቸው በሚልበት ወቅት በተናጠል ማየት የለብንም በሚል ከጌታቸው ለተነሳው ሀሳብ እዚህ የጠራ ነው እኮ ይህን እንዲያብራሩ ነው ብለዋቸዋል። አብይ ጦርነቱን መርተዋል፣ ግን ይህን ጉዳይ ራሳቸው ይከላከሉ ሲሉ ጌታቸው ተደምጠዋል። በተጨማሪም አብይ አህመድ የጦር ወንጀል ፈጽሟል በሚል የተነሳውን ጥያቄ ላለመመለስ ጌታቸው ከጣሩበት መንገድ አንዱ አብይ ጓደኛ ነው የሚል መልስ በመስጠት ነው። ሆኖም ግን በጦርነቱ የተሳተፉ አካላት በትግራይ ላይ የዘር ማጥፋት መፈጸማቸውን ያመኑት ጌታ ቸው አብይ ደግሞ ጦሩን መምራቱን አምነዋል። በዚህም አብይ የዘር ማጥፋት መፈጸሙን በተዘዋዋሪ ተናግረዋል። አፋር ውስጥ በተከሰተ የእሳተ ገሞራ ፍንዳታ ሳቢያ የህንድ በረራዎች መሰረዛቸው ተገለጸ። በአፋር ክልል ኤርታሌ አቅራቢያ በ10ሺህ ዓመታት ውስጥ ለመጀመሪያ ጊዜ ተከሰተ በተባለ ፍንዳታ ምክንያት የህንድ አየር መንገዶች በረራዎችን መሰረዛቸው ተገልጿል። በሰሜን ምስራቅ ኢትዮጵያ አፋር ክልል ኤርታሌ እሳተ ገሞራ አቅራቢያ የሚገኘው የሃይሊ ጉቢ እሳተ ገሞራ ከትናንት በስቲያ እሁድ ህዳር 14 2018 ዓ.ም ከ ከሺህ ዓመታት በኋላ ለመጀመሪያ ጊዜ ከፍተኛ ፍንዳታ ማድረጉን ተከትሎ ዓለም አቀፍ የአየር ትራፊክ ከፍተኛ መስተጓጎል ገጥሞታል። ከፍንዳታው የወጣው የአመዳማ ደመና በርካታ አገራትን ተሻግሮ የህንድ ሰማይን በመሸፈኑ የህንድ አየር መንገዶች የሆኑት ኤር ኢንዲያ እና አካሳ ኤር በረራዎች ለመሰረዝ ተገደዋል። የህንድ አየር መንገዶች ማክሰኞ ዕለት ባወጡት መግለጫ ከፍንዳታው የወጣው አመድ የአየር መንገዱን እንቅስቃሴ በማወኩ የተወሰኑ በረራዎችን መሰረዛቸውን አስታውቀዋል። ኤር ኢንዲያ የህንድ አቬዥን ተቆጣጣሪዎች ባወጡት መመሪያ መሰረት በፍንዳታው አካባቢዎች ላይ የበረሩ አውሮፕላኖች ላይ የጥንቃቄ ፍተሻ ማስታወሻ ለማድረግ በማሰብ ከሰኞ እስከ ማክሰኞ ባሉት ሁለት ቀናት 11 በረራዎችን ሰርዘዋል። ትንሹ አየር መንገድ አካሳ ኤር ደግሞ በተመሳሳይ ቀናት ወደ መካከለኛው ምስራቅ መዳረሻዎች ማለትም ወደ ጄዳ ወይትና አቡዳቢ የሚደረጉ በረራዎችን መሰረዙን ሮይተርስ ዘግበዋል። የህንድ ሲቪል አቪሽን ሚኒስትር እንዳለው ጥቂት በረራዎች ብቻ ጥንቃቄ በተሞላበት መንገድ መንገዳቸው የተቀየረ ሲሆን፣ የአየር ማረፊያዎች ባለስልጣን ጉዳዩ ለሚመለከታቸው አውሮፕላኖች ሁሉ ማሳሰቢያ መስጠቱን ገልጿል። ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎች እንደዘገቡት ከሆነ ፍንዳታው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ የድምፅ አስደንጋጭነት እንደነበረውና ጭስና አመድ መሳይ ብናኝ ማስከተሉ ተገልጿል። ይህ ክስተት በአካባቢው ከ10 ሺህ ዓመታት በኋላ ለመጀመሪያ ጊዜ የተከሰተ ሊሆን እንደሚችል ታምኖበታል። ኡጋንዳ በኬንያ በኩል የባህር በር ልታገኝ ነው እኔም በኤርትራ በኩል ይገባኛል ሲል የብልጽግና አገዛዝ የሚዲያ ፕሮፓጋንዳ አወጀ። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በቅርቡ የባህር በርን አስመልክተው ኬንያ ላይ ዛቻ ያሰሙበትን ንግግር ሲያስተጋባ የነበረው የብልጽግና አገዛዝ ዋና ልሳን ዛሬ ደግሞ ኡጋንዳ በኬንያ በኩል የባህር በር ልታገኝ ነው እና እኔም በኤርትራ በኩል ማግኘት አለብኝ የሚል ፕሮፓጋንዳ አውጇል። የኬንያው ፕሬዚዳንት ዊሊያም ሩቶ በኬንያና በኡጋንዳ መካከል የህንድ ውቅያኖስ መዳረሻ ላይ ዲፕሎማ ዲፕሎማሲያዊ አለመግባባት ሊፈጠር ይችላል የሚለውን ስጋት ውድቅ አድርገዋል። በቅርቡ ባህር በርን አስመልክተው ሀሳብ የሰጡት የኡጋንዳው ፕሬዚዳንት ዩዌሪ ሙሴቪኒ ሀገራቸው ለመቶ ዓመታት በጎረቤት ሀገር ወደብ ላይ ጥገኛ ሆና መቆየቷ ጫና እያሳደረ በመሆኑ የጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ እየሆነ መምጣቱንም መግለጻቸው ይታወሳል። በትናንትናው ዕለት ከኡጋንዳ ፕሬዚዳንት ጋር የተገናኙት ፕሬዚዳንት ዊሊያም ሩቶ በኡጋንዳ የባህር በር ጥያቄ ምክንያት በሁለቱ ሀገራት መካከል ግጭት ይነሳል ብለው የሚ የሚያወሩ ወገኖች ሀሳብ እንደማይሳካና እነዚህ ወገኖች ከድርጊታቸው እንዲቆጠቡም አሳስበዋል። ታዲያ የኬንያው ፕሬዚዳንት ኡጋንዳን ስለ ባህር በር መነጋገር እንችላለን በማለት ዲፕሎማሲያዊ ብልሃት ማሳየታቸውን ተከትሎ የብልጽግናው አገዛዝ ኢሳያስ አፈወርቂም ብልጽግናን ስለ ባህር በር መነጋገር እንችላለን ሊለን ይገባል የሚል ጉጉቱን አንጸባርቋል። ኬንያ የኡጋንዳን ማስፈራሪያ ተከትላ የባህር በር ለመስጠት ተስማምታለች በሚል አርዕስት እያስተጋቡ ያሉት የአገዛዙ ሚዲያዎች ኤርትራም የብልጽግና ባለስልጣናትን ማስፈራሪያና ዛቻ ሰምታ የባህር በር ትስጠን የሚል ምኞት አሰምተዋል። በትናንቱ የኡጋንዳና ኬንያ መሪዎች ውይይት ኡጋንዳና ኬንያ እህታማቾች ስለሆኑ ለትብብር እንጂ ለአሉታዊ ውዝግቦች ጊዜ የላቸውም ያሉት ፕሬዚዳንት ሩቶ ኡጋንዳ በኬንያ በኩል የባህር በር ብታገኝ ሀገራቸው ፈቃደኛ መሆኗን ገልጸዋል። ታዲያ ይህንን ዘገባ ልክ ኤርትራ ለመወያየት እንደፈቀደች አድርገው በጉጉት የታጀበ ዘገባ የሰሩት የአገዛዙ ሚዲያዎች በዲፕሎማሲ ድርቅ የተመታውን አገዛዙን ለመደገፍ ሲጋጋጡ ታዝበናቸዋል።